ሰዎችን የሚያበረታ እና ወደፊት ትልልቅ ስራዎችን እንዲሰሩ የሚያደርግ። ከዛ በኋላ ደግሞ ይኸው መጣሁኝ። ስመጣ ደግሞ አሸናፊ መሆኔ ተበሰረልኝ ደስ ብሎ ነው። ዛሬውን ልዩ የሚያደርገው በልደት ቀን መሆኑ ነው። ደቡብ ኦሞ የት ነው አልከኝ? አሁን ደቡብ ኦሞ እንኳን ራሱ ከአስራ ስድስቱ ማስታውሳቸው በና፣ ማሌ፣ ጸማይ፣ ካሮ፣ ዳሰኖች፣ ቦርዲቲ እንግዲህ እነዚህ እነዚህ ጥቂቶቹን ሄጄ ለማየት ሞክር ያለሁኝ ተቀደለ ልብስ እንኳን ሲሰፋ ቤት ውስጥ ደስ ይላል። እንደዚህ በመርፌ አሁን መርፌ የሌለበት ቤት እኮ በጣም ብዙ ነው። እና ክር አስገባልህ እናስ እንደዚህ ቱባ ክር ሆኖ ጠምጥም ስንባለ ነው እኔ ደስ የሚል ኳስ ኳስ ስንሰራ እንደዚህ እንደዚህ እየተባለ እየጠመጠም ኳስ ስንል በቃ። እና ዲዛይን ደግሞ በካርቦን አድርገን በካርቦን እያደረኩ ሳደምቅ አበቦቹ ወይም ደግሞ እነዚያ ቅርጾች ይህን ነገር ግን በሕይወት እንሸልምበታለን ተብሎ አይደለም የተሰራ። ከዛ በኋላ ለካ ቁም ነገር ነው። ቁም ነገሩ እንደ ቁም ነገር ቆጥሮ ልክ ሲሸልሙ ደስ ይላል። እኛ ጠብቀነዋል እኮ። እኔ እናቴ ከልጅነት ጀምሮ ያልጠለፈችበትን ልብስ ለብሼ ለቅ የልደት ልብሶች የራሳቸው ሁሉ የተጠለፈባቸው ስትወጣ እራሱ ሲሰጥ ምናምን አለሽ አለሁኝ እንኳን ደስ አለሽ ነው። እንኳን ደስ አለሽ እሺ እንኳን አብሮ ደስ አለ ነው። የልፋትሽን ነው ያገኘሽው ካላችሁ ጥሩ ነው። ደስ ብሎኛል። እኔም እንደዚህ እሸለማለሁ ብለሽ ጠብቀሽ ነበር። ኤክስፔክት አድርገሽ ነበር። እጩ ተወዳዳሪ ሁሉም አሸናፊ ነው፣ የቀረበ በሙሉ አሸናፊ ነው። ከዛ ላይ የመመረጡ ጉዳይ ነው እንግዲህ። በፈጣሪ ተመርጫለሁ ደስ ብሎኛል። ይበል እሺ። እንዴት ነሽ? እንኳን ደስ አለሽ ከነብሮ ደስ ስም አራራት ታምራት ይባላል። የጥባ ባይ አራራት መስራችና ጀነራል ማናጀር። በምን ዘርፍ ነው ዛሬ የተሸላሚ ሆንሽ? ነው ተሸላሚ የሆንበት ዘርፍ የአመቱ ምርጥ እደ ጥበብ ባለሙያ። ዛሬ ከተሸለሙት ውስጥ የአንችን ለየት የሚያደርገው አስካል ውሎ አዳር አክስትሽ ነች? ነፍሰ ጡር ነሽ፣ ልደትሽ ነው ዛሬ። የተለየ ነው ደግሞ ከነ ልጅሽ ነው የመጣሽው። ስሜቱ እንዴት ነው? ስሜቱ እሱ ነው ልዩ የሚያደርገው እንዳልኩ። ይሄን ስራ ከጀመርኩ ወደ አራት አመት ነው። በዚህ አራት አመት ውስጥ ወደ አምስት በላይ አዋርዶችን አግኝቻለሁ። ግን ዛሬውን ልዩ የሚያደርገው በልደቴ ቀን መሆኑ ነው። እኔም በቅርብ ጊዜ እንግዲህ ወልዳለው አክስቴም አስኩ በራሷ ዘርፍ ምርጥ ዶክመንታሪ ዘርፍ አሸናፊ ያለውናለች። ሁለት አንጫ ነው ቤታችን የገባው። እንግዲህ ይሄ የተደማምሮ ልዩ እና የማይረሳ ያደርገዋል ማለት ነው። ሲጠራ ወደታቸው ወደታች አላለች አላለኝ። እሺ፣ ሰላም ሌድናችሁ እልል ያለ ሽልማት ላይ እንግዲህ ያው ተገኝቼ ነበረ። እጅግ በጣም ደስ የሚል ብዙ የጥበብ ዘርፎችን የዳሰሰ የሽልማት ፕሮግራም ነው። በጣም ደስ ሲል ነበረ። አዘጋጆቹ እንዲሁም ሀበሻ ቢራ ክብር ይገባቸዋል። ብዙ የጥበብ ሰዎችን የሚያበረታ እና ወደፊት ትልልቅ ስራዎችን እንዲሰሩ የሚያደርግ በጣም ትልቅ ፕሮግራም ነው። በዚሁ ይቀጥል እላለሁ። በግሌ ደግሞ የህይወት ዘመን ተሸላሚ የሚለውን ታይትል በጣም ወድጀዋለሁ። እንደ ጥበብ ብዙ የማናቃቸውን ትልልቅ ስራዎችን የሰሩ ባለሙያዎችን የሚገለጥበት ርዕስ ነው ብዬ አስባለሁ። ወደፊትም እና በዚሁ ይቀጥል፣ በርቱ። እጅግ በጣም ደስ ብሎኛል። አመሰግናለሁ። ምንድን ነው እኛ እንሸለማለን ብለን አላሰብንም፣ ስናደርገው ሁለተኛ በዚህ ላይ እንደዚህ አድርጎ ይህንን ቁም ነገር አድርጎ ያለ ሽልማት ተቋም አልነበረም፣ አላልም። ልክ በተለይ ባህል ላይ በጣም መሰረት አድርጎ ይህን ነገር በደንብ መሸለም አለበት ብሎ ያንን ነገር በትክክል ቁም ነገር ያለውን ነገር እንደ ቁም ነገር ብዙ ያልኩ አይቆጠርም። አሁን ይሄ ነገር እንደ ትልቅ ቁም ነገር መቆጠሩ በቦታው መገኘቱ በጣም በጣም በጣም ይሄንን ልዩ ያድርገዋል እና ደግሞ ለብዙ ሰው ያበረታታል። ይሄ ማለት ማንኛውንም መንገድ ላይም ብዙ ሰው አለ ብዙ የሚለብሱ ሰዎች አሉ። ስትለብሺ ነው የምታያቸው። ስትለብሺ ይታየዋል እንደዚህ ያለ የሚለብሱ በትክክል ያ ነገር የገባቸው ያን ነገር የሚያደርጉ እና ለነዛ ሰዎችም በጣም ትልቅ መበረታቻ ያለ እስ የሚያለ ምንድን ነው። አሁን ለምሳሌ በእኛ ጥበብ ስራዎችን ስንሰራ በትወናም በለው በዳይሬክቲንግ በጽሁፍም፣ እንደዚህ ሲባል፣ አይ ይሄ አለ፣ አዋርዶች አሉ፣ ሁል ጊዜ ሽልማቶች አሉ፣ እውቅና የሚሰጥ ጊዜ ይኖራል፣ እሱን ትጠብቃለን። ይሄን ነገር ግን በህይወት እንሸልምበታለን ተብሎ አይደለም የተሰራ ከዛ በኋላ ለካ ቁም ነገር ነው፣ ቁም ነገሩን እንደ ቁም ነገር ቆጥሮ ሲሸልሙ። እጅግ በጣም ደስ ብሎኛል። እውነት ለመናገር አልጠበቅኩም ነበርና ያልጠበቅኩትም ስለነበር እጅግ በጣም ደስ ብሎኛል። አስደንጋጭም ነበር፣ ግን ለሽልማቱ በጣም ደስ ብሎኛል። እጩ መሆንሽን ስታቂ፣ መጀመሪያ እንደዚህ እሸልማለሁ ብለሽ ኤክስፔክት አድርገሽ ነበር? እኔ ያወቅኩትም እዚህ ቁጭ ባልኩበት ነው የሰማሁት፣ እዛው መድረክ ላይ ሲነገር እንጂ እጩነት አላቅም አላቅም። እጩ መሆንሽን ማታቂ? ሲሪየስሊ እውነት አላቅም ነበረ በጣም ደንግቼ ነበረ። ስለ እኔ ሲነበብ ነው የዛኔ ነው ያወቁት። እች ሰው ማነች እያልሽ ነበር፣ ምስስሎሽ ሲሆን እውነት አሁን ደግሞ እኛ አለ አልችል ግን ሽልማት ይኖራል፣ እንደዚህ ይሸልማሉ ብለሽ ኤክስፔክት አርክሽ ታውቂያለሽ? ኤክስፔክቴሽን። አዎ፣ አለ። ለምን እዚህ ላይ ብቻ ድጋሚ ጥያቄ፣ አሁን ይሄኛው ለምሳሌ እልል ያለ ሽልማት ትኩረት ያደረገው ባህላዊ ነገሮችን ነው፣ ባህል ላይ ብቻ ነው አይደለም። ሰው ራሱን የቻለ እንደዚህ አንድ እርሰ ጉዳይ ላይ ራሱን የቻለ ሽልማት ይመጣል፣ እንዲ ሊሸለም ይችላል ብለሽ ጠብቀሽ ታውቂያለሽ? ወይም እሱን በጭራሽ ለምን ነገር ሰላም እንዴት ነህ? እንኳን ደስ አለች። ዛሬ እልል ባለ ሽልማት ላይ ወዴት? ወደ ዛሬ እልል ያለ ሽልማት ላይ በተለይ ያለባበስ ተሸላሚ ነው። መጀመሪያ እንታወቅ እስኪ ራሂል ገብረ መድ እባላለሁ። ራሂላ ክሎዚንግ ባለቤት ነኝ። ራሂላ ክሎዚንግ ምን ላይ ነው የሚሰራው? ፋሽን ዲዛይን። ፋሽን ዲዛይን ላይ አዎ፣ ልብስ ላይ ነው የሚሰራው። እንግዲህ እጮዎች ቀድሞ ነው የታወቁት እጩ ውስጥ ስትገቢ አሸንፋለሁ ብለሽ ጠብቀሽ ነበር ወይ? እጩ ስሆናለሁ ብለሽ አስበሽ ነበር ወይ? እውነት ለመናገር ስመጣ ዝም ብዬ ነው የመጣሁት። ወድጄው ነው ለብሼ የመጣሁት። ከዛ ከመጣው በኋላ ግን የሰው በጣም ወዶት ነበር ምናምን እና ብዙ ሰው ቦታ አድገንሻል ምናምን እያሉኝ ነበር እና እግዚአብሔር ይመስገን፣ ደስ ይላል። እዚህ ነው እንዴ ቮት የተደረግሽው? ስለዚህ እጩ ውስጥ ምናምን አልነበርሽም? አልነበርኩኝም። ያ እዚህ ስምሽ ሲጠራ ምንድነው የተሰማች ስሜት እ? በጣም ነው ደስ ያለኝ። ማለት ያው ዝም ብዬ ታድሜ ነው የመጣሁት እና ያው በዚሁ እዚህ ዋንጫ ሳይ ያው እሱ ነው የምልህ አሁን የማየው ልብስ ከላይ እንደ ወንድ ነው ኮት ነው የተሰራው። ከስር ደግሞ ቀሚስ ነው የተሰራው። በዛ ሜት ጋላ ነበር ቅርብ ጊዜ ወይ ውጮቹ ማለት ነው። እና እዛ ላይ ሱት ነበር የሚበዛው። እና በኢትዮጵያ ቨርዥን ብለው ኤ አይ ሰርተው በሀበሻ ነገር በጣም ፖስት እየተደረገ ነበር ቲክቶክ ላይና በተደጋጋሚ ይመጣልኝ ነበር እና ለምን ይሄን ነገር ሰርቼ ለሰው አላሳይ ምናምን ብዬ ዝም ብዬ ሞከርኩትና ደስ ይላል ማቴሪያሎችን ነገር ምን ምንድን ነው የተጠቀምሽው እና ጥለት ነው የተጠቀምኩት ያው ይሄ ውስጡ የኮት ገበር አለው በገበር ነው የተሰራው እንደ ኮት ነው የተሰራው ላዩ ያ ከዛ ያው ፈትል ነው